የአንድ ሺ አራት መቶ አርባ ስድስተኛውን የረመዳን ወር ምክንያት በማድረግ በተለያየ ቦታ የኢፍጣር ስነስርዓት እየተከናወነ ነው። እንግዲህ ዛሬም በወንድም ካሊድ ፋውንዴሽን ለአምስት መቶ አቅመ ደካማ የማህበረሰብ ክፍሎች የኢፍጣርና ማዕድ ማጋራት መርሃ ግብር ተከናውኗል። በዚህ ጉዳይ ላይ ተጨማሪ መረጃዎችን እንድታደርሰን ባልደረባችን ፈቲያ አብደላን በቀጥታ መስመራችን ላይ አግኝተናታል። ፈቲያ፣ እንደምናመሸሽ መርሃ ግብሩ ምን ይመስል ነበረ? እዚያ የተላለፉ መልእክቶች ካሉ ብታደርሽን አመሰግናለሁ ምስክርና ትግስት እንደምናመሻችሁ፣ ተመልካቾቻችንም እንደምናመሻችሁ። የወንድም ካሊድ ፋውንዴሽን ከቂርቆስ ክፍለ ከተማ ጋር በመተባበር የኢፍጣርና ማዕድ ማጋራት ስነ ስርዓት አከናውኗል። በዛሬው ዕለት ለ500 አቅመ ደካሞችም ነው የኢፍጣርና ማዕድ ማጋራቱ የተከናወነው። የወንድም ካሊድ ፋውንዴሽን እንደሚታወቀው ኮቪድ በገባ ሰዓት የተመሰረተ ፋውንዴሽን ነው። የኮቪድ ህመምተኞችን መደገፍ ይገባል በሚል በመንግስት የተደረገ ጥሪ መሰረት የመንግስትን ጥሪ ተቀብሎ የተቋቋመ ፋውንዴሽን ነው። አምስት አመት ሆኖታል። ባለፉት አምስት አመታት በርካታ የድጋፍ ስራዎችን እየሰራ ይገኛል። በተለይ ደግሞ በጎዳና የሚገኙ ወጣቶችን በማሰባሰብ ወደ ስራ እንዲበቁ አእምሯቸውን በማደስ ጭምር ይታወቃል። ይሄ ፋውንዴሽን እንግዲህ በዚህ በረመዳን ወቅት ሁለት ሺህ የሚሆኑ አባወራዎችን ማዕድ እንዳጋራም ነው ከዚህ ያገኘነው መረጃ የሚያመለክተው ይህንንም ማህበራዊ ሚዲያ ለበጎ ተግባር በሚል በተለይ አረብ ሀገር የሚገኙ እህቶቻችንን በማስተባበር አንዲት እህት ሀቢባ ሲራጅ ትባላለች 25 ሚሊዮን ብር እንደላከችና እሷ በላከችውም ሁለት ሺ አባወራዎችን ማዕድም ማጋራት ሥነ ሥርዓት መከናወኑ ተናግሯል። በዚህ በረመዳን ወቅት ከዚህም ባለፈ ደግሞ ፋውንዴሽኑ በየቀኑ ለአንድ ሺህ አቅመ ደካሞችን እያስፈጠረ ይገኛል። እንደዚህ አይነት ፋውንዴሽኖች እንደዚህ አይነት የመደጋገፍ የመረዳዳት ባህል በተለይ በጾም ወቅት ላይ ይበራከታል። ጽም በገባ አስራ አምስተኛ ላይ ደግሞ በብዛት እንደዚ አይነት ነገሮች ይዘወተራሉ። ድጋፍ የሚደረግላቸውም ዜጎች እንግዲህ ወገን አለኝ ቤተሰብ አለኝ ጠያቄ አለኝ የሚል ስሜት እንደሚፈጥርላቸው ነው። እኛም እዚህ ተገኝተን የተመለከት ነው። እንግዲህ ከዚህም ባለፈ በሥነስርአቱ ላይ በርካታ እንግዶች ተገኝተዋል። ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት፣ ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እንዲሁም ከአስተዳደሩ ከፍተኛ የመንግስት አመራሮች ታድመዋል። ቀጣይም በርካታ ስራዎችን የመስራት ሀሳብ እንዳለው ነው የተነገረው። ፋውንዴሽኑ እየሰራው ባለው ስራ በርካታ በዓለም ላይ የሚገኙ ኢትዮጵያውያን ድጋፍ እያደረጉለት እንደሆነም ነው የተነሳው። በመንግስት በኩልም ከፍተኛ ድጋፍ ይደረጋል፣ ሰፋፊ ስራዎችን የመስራት ሀሳብ እንዳለው ነው ከዚሁ ያገኘ ነው መረጃ የሚያመለክተው። በተለይ ውጪ የሚገኙ ኢትዮጵያውያን ሀገራቸውን በመደገፍ ሊቀጥሉ ይገባል የሚል ሀሳብ ነው በስፋት የተነሳው። አረብ ሀገር የሚገኙ ኢትዮጵያውያን በዚህ መንገድ በብዙ መልኩ ተጠቃሽ እንደሆኑም ነው የተነሳው። ይሄ ተግባር ተጠናክሮ ሊቀጥል ይገባል የሚል ሀሳብ በሰፊው ተነስቷል። በዛሬ ሁለትም አምስት መቶ ለሚሆኑ አቅመ ደካሞች ማዕድ ማጋራትና የኢፍጣር ስነስርዓት ነው የተከናወነው። በረመዳን የተጀመሩ በጎ ተግባራትም ሊቀጥሉ እንደሚገባ ነው የተነሳው። በረመዳን ወቅት በርካታ በጎ ተግባራት ይከናወናሉ። ይሄ ደግሞ ለቀጣይ 11 ወራትም ስንቅ ሆነው መቀጠል እንዳለባቸው እንዲሁ ተነስቷል ኢትዮጵያውያን በየትኛውም መንገድ ለወገን አለው ማለት የተለመደ ነው ይሄ በየትኛውም ጊዜ መለመድ እንዳለበት መቀጠል ያለበት ተግባር እንደሆነም ከዚሁ ተነስተዋል ከዚሁ ተነግሯል ፕሮግራሙ አሁንም እየቀጠለ ነው የሚገኘው እንግዲህ ፋውንዴሽኑም የወንድም ካሊድ ፋውንዴሽንም እየሰራው ላለው ስራ እዚህ የተገኙ ከፍተኛ የመንግስት አመራሮች ምስጋናቸውን አቅርበዋል ከጎን መሆናቸውንም እንዲሁ ሲጠቅሱ ነበረ አጠቃላይ ለአሁኑ ያለኝ መረጃ ይሄን